ሰላም ሰላም፣ ውድና የተከበራችሁ እንቁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላምና ፍቅር ለእናንተ ይሁን እያለን ዛሬ ተመልሰን መጥተናል። እውነት ለመናገር ዛሬ በዚህ ቻናል ስንመጣ ለመጀመሪያ ጊዜ ነው። የናፍቁት ቻናል ነው እና የመጣሁበት ደግሞ ከመቅዲቾ ጋር የመጣንበት ዋና ምክንያታችን ምንድን ነው በቀደም አይታችኋል። መጀመሪያ ቀን የመገናኘታችን ምክንያት ነበረች። ከዛ በመቀጠል ደግሞ ብዙ ነገሮችን ለኛ ብላ ሰው የሰው እንደ አደራ የሚከብድ ነገር የለም። አደራ ተቀብላ መታደራዋን አድርሳ ምናምን በሰላም ልትሄድ በነበረበት ሰዓት ትንሽ የተፈጠረውን ነገር አይታችኋል። እና ኤኒዌይ አሁን ስለተፈጠረው ነገር ልናወራ አይደለም። ግን ናፍቆት ቪዲዮን እያየሁት ነበረ። የምር በጣም ነው። በቃ እኛን ለማስደሰት የሄደችው ርቀት አላ እስከምታገኛት እሷን ምናምን በጣም ጓጉታ ነበር ምናምን። እና ከመጣች በኋላ ግን የተፈጠረው ነገር ትንሽ የሚደብር ነበር። ስለዚህ ዛሬ ናፍቁትን ይቅርታ ለመጠየቅ አላ ለእኛ ካደረገችው አንጻር እንደዛ ተናዳ መሄድ እንደሌለባት ለእኛ ካደረገችው አንጻር ላይክ ያ እንደዛ ሁና መሄድ እንደሌለባት ነበር የተሰማኝ። መቅዲም ያው ከእሷ ጋር ያለው ነገርም ትንሽ ብቻ አሁን እሱን ማውራት አይጠበቅብኝም። ነገሮችን እንዳያችኋቸው እየቀጠሉ ነው ያሉት። ይሄ ነገር ደግሞ ትክክል እንዳልሆነም ከእሷ ጋር እያወራንበት ነው። ኤኒዌይ አሁን ሰላም ትበላችሁና ከናፍቆት ጋር ያለውን ነገር ደግሞ በረምብ እናወራበታለን። ለናፍቆት ደውለንላታል፣ እየመጣች ነው። ስትመጣ ያው እንግዲህ ካደረገችው አንጻር ከይቅርታ ውጭ ሌላ ምንም ልናደርግላት አንችልም። ይቅርታ ብለናት ባለፈው አኩርፋ እንደሄደች ዛሬ ስቀን ለመሸኘት ነው እዚህ የመጣ ነውና፣ እስኪ ሰላም ባያችሁና እሷም እስከዛ ትደርሳለች ብዬ አስባለሁ። በደንብ ሰላም ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ የናፍቆት ቤተሰቦች፣ የእኛም ቤተሰቦች ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ይህን ሰሞን በጣም ቪዲዮ ላይ እየመጣን ነው እና ያመጣጣችን ደስ እንደስ ባይልም፣ እኛ ቆንጆ ነው፣ ነገሮች እንዳሰብ ናቸው። አሊፍ ሲሉ ምን ሲሉ ትንሽ ይደብራል። ግን እሺ፣ ቀጥይ እሺ እና ምን ማለት ምን ማለት እንዳለብኝ አላቅም ለዚህ ሁሉ ነገር ጥፋተኛዋ እኔ ልሆን እችላለሁኝ ግን ያው ማለት አለ አይደል ነገሮች እውነታውን መናገር ባለብኝ ሰዓት ስላልተናገርኩኝ ሊሆን ይችላል ግን ለዚህ ሁሉ ነገር ደግሞ እኔ ጥፋተኛ ሁኜ የተጎዳችሁ ደግሞ ናፍቆት ሆነች ማለት ናፍቆት ደግሞ መሆን የለበትም ገባችሁ ለኛ ብላ በጣም ብዙ ነገር አድርጋለች ለኛ ብላ በጣም ማለት አላ ሰው የኛን ቤተሰብ አውርታ ለኛ ጊፍት ልኮ ሄዳ ተቀብላ መጥታ እኔን አውርታኝ ቪዲዮ መታቀርጻ ምናምን አለ አይደል የሆነ ይላል በጣም ብዙ ስቴፖችን ይላል ብቻው። ግን ያው የኛ ወይ ደግሞ የኛ ማለስ ልክ ላይሆን ይችላል። እና ለዛም ደግሞ አሁን ከመምጣትሽም በፊት በጣም ይቅርታ ማለት፣ በጣም ይቅርታ፣ ለተፈጠረው ነገር ሁላ በጣም ይቅርታ። እንዲፈጠር ፈልጌ አይደለም የነበረው። ግን መጣች መጣች አላቅም እንደምላት ግን፣ እስቲ እናያለን። ቶ ሲኔ በጣም ከብዶኛል። ማለት የኔ ናንተ ጉዳይ የናንተ ጉዳይ ነው፣ ችግር የለም ግን፣ እሷ ግን እዚህ ጋር በመሀል ላይ መጎዳቷ በጣም ይደብራል፣ ይከብዳል፣ ችግር ነው። እንዴ ነው አይ፣ መግቢ እንዴት ናችሁ? ሰላም ነሽ? አለሁ፣ ሁሉ ሰላም። በማን ቤት ነው ተገናኘን? ትስቂ ነበር። በኔ ቤት አይደለም። አሁን ሰማያዊ የለበሰችዋ ልብስ በሷ ልጅ ነው። አቻክን ጠራን። አቻ አስቸኩላችሁ እኛም ደግሞ ይሄን ሰሞን እንዴት እንደሆንሽ ሰሞን ለዛ ነው፣ እንደዚህ የቀላሽ ነው። ፈረንጅ የዛኔ ነው እንጂ እንዴት ናቸው? ደህና ነኝ፣ አለሁ ሁሉ ሰላም ጆ። ከትናንት ወዲያ ደውዬልሽ ነበረ ያለው ነገር አውርተናል። በእሱም ቢሆን አይ ምን እናውራለን ብዬ ግራ ገብቶኝ ነው፣ ስለ ግራ ስላገባኝ ነው። አይ እንትን ነው ለክ ያለው ነገር ምናምን ታውቂያለሽ። በቀደም የመገናኘታችን ምክንያት አንቺ ነበርኩ። ወይኔ ጆዬ በጣም ይቅርታ ግን ስለሱ ባናውራ ደስ ይለኛል። ነው እኛ ደግሞ ማለት እኔ እንጃ ስለነሱ ባናወራ አሁን በጣም ነው ደስ የሚል። ማለት በቃ የሆነ የተፈጠሩት ነገሮች ተፈጥረዋል። ምናምን የሆነ አላውቅም። እናንተ ላይም ጥሩ ነገር ፈጠርኩ መጥፎ ነገር አላውቅም። ብቻ የተፈጠረው ነገር እንደተፈጠረ ዝም ብለን ብናልፈ፣ አይ ነው ግን፣ ኖኖ ኖ፣ አሁን ምን አለ መሰለሽ፣ የመር እኔ ከዛም በኋላ ውስጤ ሰላም ማግኘት አልቻለም። እውነት ስናገር ምክንያቱም መቅድም ደግሞ በሰዓቱ እኔም ተናድጄባታለሁ። እስቲል እስካሁን የእሷን የእኔ ጉዳይ አለቀ። ገባሽ? ግን ደግሞ በእኔና በሷ ምክንያት አንቺ ምንም ነገር እንድትሆኚ አልፈልግም። የዛኔ የምር ቪዲዮን ሳየው በጣም ነው የተሰማኝ። ለምን ወይ እኛን ለማስደሰት የሄድሽው ርቀት፣ እንዴት እንዴት እየጠበቅሽን እንደነበረ ምናምንና ከዛ የእኛ ምላሽ አንቺን የማያስደስት ኑሮ ሳየው በጣም ነበር ይደበረኝ። ስለዚህ አሁን የተፈጠረውን ነገር እኮ መካሰቱ አንችልም፣ ማስደሰት አንችልም እ አውቃለሁ። ግን ደግሞ ቢያንስ በቃ ውስጥሽ ላይ ምንም ነገር እንዲኖር አልፈልግም። እኔም እሱም ጭንቅላታችን ላይ ያደረግነው ነገር ጀስ እንደ ህሊና የሚባል ነገር አለን፣ ገባሽ? ሌላ ሌላው ነገሩ ማለት ሰው ምን አለ ምናምን ነገር አይደለም። ኮንሰፕቱ እዚህ ጋር ማለት ነው ገባሽ? ህሊና የሚባል ነገር አለን። ጆሴ እዚህ ጋር የደበረው ነገር አለ፣ ይም እዚህ ጋር የጠፋት ነገር አለ ለመናገሬ ነው። ሲቀጥል ደግሞ አንቺ በጣም ብዙ ስቴፖችን ተራምደሽ እና እኔ መጣሽ ወደኛ አለዛ፣ ያ ነገር ደግሞ የኛ ምላሽ ደግሞ እንደዚህ መሆን አልነበረበትም ነበር አንቺ ጋር። ሶ ይህን ነገር በእንደዚህ አይነት ምላሽ ሆኖ ቪዲዮ እንደዛ አድርገን መዝጋት አልነበረብንም። ጥፋት ነው እና ለተፈጠረው ነገር በጣም ይቅርታ ማለት ናፍቆት። ማለት ለአንቺ ይሄ አይገባሽም በጣም ማለት ቢካዝ በጣም ብዙ ነገር እንደሄድሽ ጆሲም ነግሮኛል። እኔ ማይቻለው ቪዲዮንም አይተነዋል። ሶ ይሄን ያህል ርቀት ድረስ ያክል መሄድ አልነበረብንም። ናፍኪ በጣም ይቀርታል ነው ማለት እኔ ችግር ያለንብ ያለን ችግር የለም ማለት ነው። በሰዓቱ የተሰማኝ መጥፎ ፊሊንግ ሊሆን ይችላል ምናምን ችግር የለውም። ግን ከኔ ውስጥም የሆነ ነገር አለ ገባሽ። እኔ እኔ ያንን ዕቃ አምጥቼ ባልሰጣችሁ ያው ሁላ ነገር አይፈጠርም ነበር የሚልም ነገር አለኝ። ላይክ አስደስታችኋለሁ ብዬ ብዙ በማላችሁ ብዙ የተፈጠሩ ነገሮች አሉና የሀያ ነገር እውነት ለምናገር እኔንም አስደብረውኛል እኮ ታራ ያንቺ ተፋትክባራ አንቺ ማለት በቃ ነገሩ ግን፣ እኔ ነኝ የጀመርኩት። እኔ እንደዛ ባላረግ ኖሮ ተቀብዬ ምናምን ባላመጣላችሁ ኖሮ ሜቢ እናንተ ኖሮ ብለሽ ካሰብሽማ ኖሮ ብለሽ ካሰብሽማ እኔ ለአንቺ ስልክ ማታት አልነበረብኝም፣ ጣታ አልነበረብኝም። ጆሲን ካገኘሁት በኋላ ስለ ጊፍቱም ስለ ምንም ማውራት አልነበረብኝም። ቪዲዮ መቅረጽ መቅረጽ አልነበረብኝም። ኖሮ በጣም ከባድ ወርድ ነው። እሱን አይደለም አንቺ እዚህ ጋር ሞክረሻል። የሞከርሽው ነገር ደግሞ አንቺ እዚህ ጋር ያሰብሽው በባድ በአልሆነ መንገዱ ነው። ሶ እኛ ደግሞ እዚህ ጋር ደግሞ በጥሩ መንገድ አስበ ነው ነው ከብቶሻል። ከምንም ነገር በመሃል ላይ ተጎዳሽው አንቺ ነሽ። አረ በጣም ገባሽ አይደለም። በሁለት የተጣሉ ሰዎች መሃል ላይ ገላጋዩ ነው የሚ ምን ጊዜ የሚጎዳ እና ደግሞ እሷ ገብቶሻል። ለእኛ ደስታ ለዛም ነው፣ ይሄን ሁሉ ነገር እኮ አለማድረግ እኮ ትችላለች። የዛኔ እኮ ቤቷ ቁጭ ብላ እኮ ሁሉን ነገር ፏ ብለሽ ማሳለፍ ትችል ነበር። ግን ለእኛ ደስታ ከመጨነቅሽ ብዛት

አሁን ደስ ብሎኛል። እውነት ለመናገር ከአንቺ ጋ ያለው ነገር ትንሽ ረብሾኝ ነበረ። አሁን ሰላም በመሆኑ በጣም ደስ ብሎኛል። የአንቺን ነገር እዚህ ላይ ማውራት አልፈልግም። የእናንተ ነገር የእናንተ እዛ ነው፣ እዛው እንጨርሰዋለን። አሁን ናፍኩት ማለት እንደ መል መግባት አልፈልግም። ነገሮች ሰላም እንደምናደርጋቸው፣ በጣም ሰላም እንደምናደርጋቸው እኔ በጣም እርግጠኛ ነኝ እና ያው ማለት የሰው ልጅ በምን አይነት መንገድ ውስጥ ሊያልፍ እንደሚችል ምናምን ብዙ ነገሮች አሉ እና ያው ላይክ ያንቺንም ምክንያት ሰምቼዋለሁ፣ አይቼዋለሁ፣ ሁሉንም ነገር አይቼዋለሁ። በሰዓቱ ላይክ ያህንን ነገር አለማድረግሽ ምናምን ልክ ሊሆን ይችላል፣ ምክንያቱም ምክንያት አለሽ አንቺ። ስለ ሰውየውም ሰምቼዋለሁ፣ ሁሉንም ነገር ኦልሞስት አይቼዋለሁ በሚባል ደረጃ አይቼዋለሁ። እኔ ደግሞ ያው አንደኛ ሴት ልጅ ነሽ፣ ሁለተኛ በፊትም በጣም ነው የምወደሽ። አሁንም ፀባዩሽ ምናምን በጣም ነው ደስ የሚለው እና ላይክ እንድትጎጂ ወይ ደግሞ የሆነ ነገር እንዲፈጠርብሽ ህይወትሽ ላይ አልፈልግ ማለት ላይክ ካለው ነገር አንጻር ሁሉንም ነገር ሰምቸዋል አይቼዋለሁ። በደንብ ነው ስለሰውዬ ሰማውት ያለውን ነገር በሙሉ በደንብ እንትን ብያለው እና ላይክ ማይሆንም የሰው ልጅ ማይሆንም ሊሆንም ሊሆንም ላይሆንም ይችላል። ሁለት አማራጭ ነው ያለው፣ ወይ ይሆናል ወይ አይሆንም፣ አይደል እና እኔ ላይክ እንድትጎጂ አልፈልግም። ዞሮ ዞሮ በቃ ነኝ ያኔ ፖይንት እንድትጎጂ ለማፈለግ አንቺ ህይወትሽን ደስተኛ የማያደርግሽ ነገር ከሆነ ይሆናል። ማያደርግሽ ከሆነ ደግሞ በደንብ አጠርተን ህይወትሽ ላይ ማለት፣ አንዳንዴ ሰዎች ከውጭ የሚታያቸውና ከውስጥ የሚታያቸው ነገር አለ አይደል፣ ቦታው ላይ የተያዘ ሰው ደግሞ ቦታው ላይ ስትሆኚ ብዙ ነገሮች ላይታዩሽ ይችላሉ። ገባሽ ይሄንን ምልሽ እንድትፈሪ ምናምን አይደለም አው በርግጥ አው ግን እንደዚህ ምልሽ እንደፈሪ ምናምን ነገር አይደለም ቴንሽን ልፈጥርብሽ አይደለም አእምሮስ ውስጥ እኔ ማቀያ የተወሰነ ነገር ስላለ ከእንደገና ደግሞ ያው እንድትጎጂ እንድትሰበሪ ምናምን አልፈልግ ከሆነ ይሆናል ካልሆነ ደሞ ይሆን ገባሽ አይደል እና ጀስት በቃ እንዲሆን ማለት እንዲሆን ምኞቴ ነው ግን ደግሞ ማይሆንበት ኬስ ካለ ደግሞ አይሆንም። አንቺ በቦታው ላይ ስለሆንሽ ብዙ ነገሮች ላይሰሙሽ ይችላሉ። ላይታዩሽ ይችላሉ። ገባሽ ለእኔ የሚታይኝ ለአንቺ የማይታይሽ ነገር ሊኖር ይችላል። እኔ እንደዚሁ ኖርማል ምንም ክፋት ሳላስብ ያለውን ነገር በሙሉ አይቼ ማለት ላይክ በቃ እንደ ጓደኛ እንደ አንድ ሴት እንድትጎዳ እንደማትፈልግ ሴት አወራሻለሁ ያለውን ነገር በቃ ያው እሷ የምትሄደች ግልጽ ነው። ያለውን ነገር ቼክ አድርገን ምናምን በደንብ ስለማንነቱ ምናምን እስኪ አልተዋጠልንም። ሁሉም ነገር በዚህ መልኩ ሲጀምር አሁን በቃ ቴው እንደውም ሲጀምር ይህን ኑሪያውን መውረት አለ ማለት በቃ ችግር የለም ጊዜ የሚሰጠው ነገር ነው። ግን ራሱሽን ጠብቂ በደንብ ራሱሽን ጠብቂ። ተረዳሽኝ ልበጠብጥሽ ልረብሽሽ ምናምን አይደል ጀስት ራስሽን ጠብቂ፣ በቃ ይሄን ብቻ ያዥ። ነው ያን አንቺ ላንቺ መልካም ምኙት እንደመመኘት ላንቺ ያንቺ ክፋት አለመፈለግን ባጭሩ። ከዚያ ውጪ ግን አሪፍ ያሉኑ ነገሮች ካሉ ነይ። ይሄ ነው ይሄ ነው ይሄ እንደዚህ ምናምን አደባብሽ ምናምን ማልፋይን እሱ አይደለም፣ ፊት ለፊት ነው ምናቅርሽ። ተረዳሽኛ ላንቺ የሚጠቅምሽ ከሆነ ሆይ ነው የሆነ ነገር ከተሰበርሽ ከተጎዳሽ በኋላ መጥቺ ዊ መቅዲ እንደዚህ እንደዚህ ነበርኩ በፊት እኮ አውቅ ነበር። አንቺ እንዳይደብርሽ ምናምን ነገር አለሽ ማጣራት ያለብሽን ነገር በቻልሽው መጠን በራስሽ በኩል ብታጣሪ ደስ ይለኛል። ካልሆነ ደግሞ ያው እስኪ ብቻ ደስ ብሎኛል። አሁን እኔ ምን እንፈልግ መሰለኝ፣ ለታረቅሽን ይቅርታ ስላረቅሽልን እናመሰግናለን። እኔም በበኩሌ በጣም የማመሰግነው ለምታደርጊያቸው ነገሮች ለምትነግሪኝ ነገሮች ምናምን ነገር አመሰግናለሁ። ከተሳስበሽ እንዳልሆነ አውቃለሁኝ። ሶ እንግዲህ እስቲ

ሲጀመሪያ፣ አንተ ነው ምን ለምን እኮ በቤትሽ ግን ሰላም ሳትያቸው የባለፈውን ሰላምታ ለተፈጠረው ነገር በጣም ይቅርታ፣ እናንተንም በጣም ይቅርታን ጠይቃለን። የዛሬ ቪዲዮችን ይህን ይመስል ነበረ። ናፍቆትን ይቅርታ የመጠየቅ ሀሳብ ነበረን ግን ቢሆንም ለተፈጠረው ነገር እናንተንም በጣም ይቅርታ ላለው ነገር ማለት እያየነው ነው። ማለት ነገሮችን ግልጽ ወደ ማድረግ እየሄድን እየተቃረብን ስለሆነ ችግር የለም። እኔና ጆስ ያለን ችግር በደንብ ቁጭ ብለን ሌላም ጊዜ ይህንን ነገር እንደዚህ አይነት ነገሮች ችግሩ ያሳልፈናል። ሰው ቁጭሮ በማውራት እና በመፍታት እምናምን ሰዎች ስለሆንን ሰው ይህንን ነገር እንፈተዋለን። እዚህ ጋር ግን ከምንም በላይ አይምሯችን ላይ ሕሊናችን ላይ እያዝን የነበረው ችግር ነገር የናፍቆት ሁኔታ ነበረ። ሶ በጣም ይቅርታ ለተደረገው ነገር ላደረግናቸውን ነገሮች እናንተም ናፍቆትንም በጣም ይቅርታ አሁንም በድጋሚ እሺ። እንዲሁም ደግሞ እንዲሁም ደግሞ ስጦታውን የላከልን ሰው እጅግ በጣም በጣም ያው ይቅርታ ማለት እንወዳለን። አንተንም እናመሰግናለን ናፍቆትዬ፣ በድጋሚ ይቅርታ። ውድ ቤተሰቦቻችን እንወዳቸዋለን፣ እናከብራቸዋል እስካሁን ሰዓት ስለተከታተላችሁን እጅግ በጣም ነው የምናመሰግነው። በጣም ነው የማመሰግነው። አስባችሁ ደብሯታል ብላችሁ አስባችሁ፣ ያው ደብሮኝ ነበር እንደ ደበረኝ ፊል አድርጋችሁ ይቅርታ ስለጠየቃችሁኝ በጣም ነው የማመሰግነው። ለማንኛውም እወዳችኋለን። ቻው፣ ይመቻችሁ።